የእድሩ ስም ጠሪ ተስፋዬ ገብረአብ። ጸሐፊው ይህን ታሪክ የነገሩኝ ሁለት ጓደኞቼ ናቸው። ታሪኩ በዚሁ በአዲስ አበባ ልደታ በተባለ አካባቢ በትክክል የተፈጸመ መሆኑን እየማሉ ነው ያጫወቱኝ። ለአድማጭ በሚስማማ መልኩ አቅርቤዋለሁ። ዕለቱ ሰንበት፣ ሰንበት ስለሆነ ነው መሰል ቀብር ላይ በርከት ያለሸኝ ተገኝቷል። በኦርቶዶክስ ሃይማኖት አማኞች ለማድና ደንብ መሠረት በቀብር የተገኘና ያልተገኘውን ለማጣራት የስም ጥሪ ይካሄድ ጀመር። ስምጠሪው ባሻበላኩ እርጅና ተጨማቸዋል። እርጅና በብርቱ ክርኑ የደቆሳቸው ቢሆንም ድምፃቸው እንደ ባቡር ጥሩምባ ነው። በጸጥተኛ የመቃብር ስፍራ እየተምዘገዘገ ካስከሬን ሸኙ ጆሮ ይደርሳል። እመት ፈልት ለወርቅ ሙሉ። አቤት። አሥር አለቃ ርገጥሽ ባባው። አልሁ። ወይዘሮ ከበቡች ደሜ። አቤት። አቶ ዳኘ ተማም። ምላሽ አልነበረም። አቶ ዳኘ ረዳኜ አለሁ አለሁ። የሚል ድምፅ ተሰማ። ይህን ጊዜ ሽማግሌው ስምጠሪ እብድ የሚያክለውን ዶሴ አጥፈው እርሳሳቸውን ጆሮአቸው ላይ ሰክተው ከፊታቸው ለተኮለኮሉት የድሮ አባላት ማስጠንቀቂያ ይሰጡ ጀመር። ስሙ፣ ቀባሪዎች እኔ ላንቃዬ እስኪዘጋ የምጮኸው እንደ ፊሊፕስ ራዲዮ ባትሪ ውጭ አይምሰላችሁ። በዚህ እድር በቀን አንድ ሰው ይሞታል። በየቀኑ ጩኋለሁ። በሰባ አምስት ብር ደሞዝ በሰባ አምስት ብር ስጮህ መዋል እኔ ወገኖቼን ልጠቅም ካልሆነ ገንዘቧ ምን አላት እስቲ ንገሩ ምን አላት ስለዚህ ከአንድ ጊዜ በላይ አልጠራም ውርድ ከራሴ ቀሬ ተባልኩ ተብሎ ቅያሜ እንዲመጣብኝ ተቀጣሁ ተብሎ ወቀሳ እንዲወርድብኝ አልፈቅድም ጆሮአቸውን ተክላችሁ ሰማችሁን አዳምጡ እኔ ቁራ ዘር የለብኝም በሜዳ የሚጮህ ቁራ ነው በየባህር ዛፉ በየገደሉ በየዋርካው ላይ ተጎልቶ ሲጮህ የሚውል ቁራ ነው እኔ ቁራ አይደለሁም ስም ጠሪው በተጨማደደች ማሐረብ ግንባራቸው ላይ ያቸፈቸፈውን ላብ አደራረቁና ጥሪውን ቀጠሉ። ወይዘሮ የኋላ ሸት አለሙ። አለሁ አለሁ። ደግሞ አንተ ማነህ? ልጃቸው ነኝ። ጥሪው ቀጠለ። አቶ ከበደ ማሞ። ምላሽ የለም፣ ቀሪ። ፊታውራሪ የሸዋሉል ግርማቸው። ምላሽ የለም፣ ቀሪ። እሜት ጌጤ ሸቴ። ታመዋል። ኮሎኔል ድንበሩ ጣ ሰው ልጃቸውን የሚድሩ ዛሬ ስለሆነ ፈቃድ ጠይቀዋል። አቶ ተሰማ ታደሰ። ምላሽ የለም። ቀሪ። የእድሩ ስም ጠሪ ግንባራቸውን በማሐረብ እያበሱ ቀን አሉ። ስሙ ቀባሪዎች ቀሪ በዝተዋል። እንዴት ነው ነገሩ? አዲስ እንኳን ገዝተን የምርቃ ግብዣ የተባለ ዕለታ ግን እድርተኛው ግልብጥ ብሎ ነበር የመጣ። ልብ በሉ ያሉን አባላት ሦስት መቶ አሥራ አምስት ናቸው። ያን ዕለት ግን ሦስት መቶ ሀያ ሰባት ሰው ነው የተገኘው። ዐሥራ ሁለት ትርፍ ሰው ነበር። መቼም የቀበርናቸው አባላቶቻችን ሰው ወክለዋል አላይባል። ቀብር ሲባል ግን ቀሪ ይበዛል። ይሄ ደግ ነው። ነግበኔ ነው። ቀባሪዎች ዛሬ አላቃበር ነው፣ ነገ አይቀብረንም። ከነተረቱም ቀባሪ አታሳጣኝ ይባላል። ምክርና ተግሳጹን እንዳበቁ ጥሪውን ቀጠሉ። አቶ ኃይለ አራጉኤል ያልተካ። አቤት። ወይዘሮ ኪሮስ ገብራይ። አለሁ። ወይዘሮ አረጋሽ አባተ። ምላሽ የለም ቀሪ አትኩራባቸው ታዬ፣ አቤት። መምህር ገረመው ደበላ፣ አለሁ። ወይዘሮ የወርቅ ውሃ ታደሰ፣ ምላሽ የለም። የእድሩ ስም ጠሪ ግራ እየተጋቡ መሰሉ። ወይዘሮ የወርቅ ውሃ፣ አሁንም ምላሽ አጡ። እኒህ ሴትዬ እንኳን ከቀብር ቀርቶ ማያውቁ ነበር። ዛሬ የምነካቸው ልጅ ወይዘሮ የወርቆሃ ታደሰ ተወካይ ከሌለ ቀሪ ማድረጌ ነው። እንግዲህ ደጋግሜ አልጣራም ብያለሁ፣ ተናግሬያለሁ። ወይዘሮ የወርቆሃ ታደሰ በዚህ ጊዜ አጠገባቸው ቆሞ የነበረ አንድ ጎረምሳ ሰው ወደ ጆሯቸው ጠጋ ብሎ አሾካሾከላቸው። ይዝለሉት፣ ባሻ ዛሬ የቀበርነው እኮ የወርቆሃን ነው። ማን እንደሞተ አላወቁ ኖሯል።